ያአላህ ያን ጊዜ ነበረው ያን ሁሉ ፈሳድ ወደ አደብ የቀየሩ። አንድ የሆነች ተራራ ነበረች፣ ሰንየቱል ወዳዕ የምትባል ወደ ላይ ወታችሁ ከዛ ወደ ታች የምትወርዱባት ወደ መዲና ዝቅ ብላችሁ ነው የምትወርዱ። እና የመዲና አምስት መቶ ወጣቶች ሰይፍ፣ ጦር፣ ጋሻ ይዘው ግመሏን ዙሪያዋን ከባዋት ከረሱላችን ሰለላሁ አለይሂ ወሰለም ጋር አንድ ላይ የሄዱ ነበር። እና እንዲህ እንደሆነ አስቡት። አሁን እቺ የተራራዋ ጫፍ ናት እንበል። መጀመሪያ የተራራዋ ጫፍ ላይ ወጣ ያለው የግመሏ አናት ነበረ። ፊት ለፊት ሰፊ ሜዳ አለ። ሜዳው ላይ የመዲና ልጆች፣ ህዝቦች እየጠበቁ ነው። ከዛም ቀስ ብሎ የግመሏ አናት ታየ። ከዛ በጥቂቱ ዝግ እያሉ የረሱላችን ሰለላሁ አለይሂ ወሰለም ፊት ልክ ሲታይ ልክ የረሱላችንን መልክ ፊት ሲያዩ፣ መጀመሪያ መድረሳ ላይ ስንማር በደንብ በግልጽ እንደዚህ አላስተማሩንም ይሆናል። ልክ ፊታቸውን ሲያይ ሁሉም ሰው ምላስ ላይ የነበረው ጠላዕ አልበድሩ ዐለይና። ተመልከቷቸው፣ ጨረቃችን መጡ። መዲና ምድር ላይ ሊያበሩ ሊያፈኩ። ተመልከቱ፣ ጨረቃችን መጡ። ስብሓንላህ፣ እኛ ላይ የአላህን ምስጋና እንድናቀርብ ግዴታ ሆነብን። ማመስገንም ግዳችን ነው። አንቱ የአላህ መልእክተኛ፣ የአላህ ነቢይ፣ መካ ላይ የደረሰ ቦት መከራ እዚህ አይደርስም። እዚህ ሁሉም እርሶን አክባሪ፣ የእርሶን ወዳጅ፣ እርሶን ታዛዥ ነው። እርሶ በመምጣቶ የኛ መዲና ፈካች፣ እንኳን ደህና መጡ ብለን ተቀብሎ ኖታል። ያ ረሱለላህ ሰለላሁ ዐለይሂ ወሰለም እንኳን ደህና መጡልን እንኳን ደህና መጡልን። ከዛም ፊት ለፊት የሁሉም ጎሳዎች ኃላፊዎች በኑ ዘፈር፣ በኑ ሐሪሳ፣ በኑ ነጃር፣ በኑ ኸትማ፣ በኑ አምር እብኑ ዐውፍ በኑ ዓብዱል አሽሓር እነዚህ ሁሉ የጎሳ ኃላፊዎች ያ ረሱላላህ፣ ወደ እኛ ይምጡ፣ ወደ እኛ ይምጡ፣ እኛ ጋ ይምጡ ያ ረሱላላህ፣ እኛ ጋ ይምጡ ያ ረሱላላህ። ሁላቸውም ወደ እኔ ወደ እኔ ነበር የሚሉት። የረሱላችን ሰለላሁ ዐለይሂ ወሰለም ፍላጎት የነበረው አያቴ ከወጣች ቤተሰብ ቦታ ላይ ሂጅ ዛ ቅያ አምባረግ ጥሩ ነው። ነገር ግን አሰቡ ሰዎች ምን ይሉኛል በማለት ከዛም በኋላ የግመሏን ገመድ ፈት ተው ለቀቁ። ልጓማ አለቀቁ። መንገዱን ከፈት አርጉላት፣ ልቀቁላት። የኔ አላህ የተስማማበት ቦታ ላይ እሷ እዛ ሂዳ ቅያም ታረጋለች አሉ። ከዛም ሁሉም ኃላፊዎች እኛ ጋ እኛ ጋ እኛ ጋ ሲሏት፣ ግመሏ አንድ ሰፊ ሜዳ ላይ ሂዳ ቁጭ አለች። የነቢዩ መስጂድ የተሰራበት ቦታ ላይ ማለት ነው። የሁለት የቲም ልጆች ቦታ ነበር። አስዓድ ብን ዙራራ ነበረ የእነዚህ የቲም ልጆች ጠባቂ ነበረው። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ መስጂድ መስራት ፈለጉና ከዛም ጠየቁ። ይሄ መሬት የማን ነው አሉ። የማን መሬት ነው ሲሉ ሐዝረት አስዓድ ቢን ዙራራም ደግሞ መልስ ሰጣቸው። ይሄ መሬት የየቲም ልጆች መሬት ነው፣ እኛ ለእርሶ በሐዲያ መልክ እንስጦት፣ በስጦታ መልክ አላቸው። እሳቸውም አይሆንም፣ የየቲምን ንብረት በስጦታ መልክ አልቀበልም። ዋጋ አውጡት፣ አምኑ አሉ። ዋጋውም ሰባት ዲናር ተገመተ። ረሱላችን ሰለላሁ ዐለይሂ ወሰለም ደግሞ ዘጠኝ ዲናር እሰጣለው አሉ። ዘጠኝ ዲናር እሰጣለሁ አሉ። እኛ ግን እዚህ ምንድን ነው የምናረገው? አንድ ሰው ሲቸገር፣ አንድ ጊዜ ሻጭና ገዢ የሆነ ደላላ ሰው አለ ከባለ ሀብቶች ጋር ቁጭ ብድግ የሚል። አንዴ ምን አለኝ አንድ የሆነ ምስኪን አጥምጃ አለው ብሎ አለኝ። የሆነ ወጥመድ ውስጥ የከተትኩት ምስኪን አለ አለ። ልቤ በጣም ነው ያዘነው የዛን ቀን። ማጥመድ ማለት ምን ማለት ነው? አንድ ወንድማችን ተቸግሮ ንብረቱን መሸጥ በፈለገ ጊዜ ወይም ፋብሪካውን መሸጥ በፈለገ ጊዜ እንደምንም አራክሰን በርካሽ ነው የምንገዛው ቶሎ ብለንኛ እንደዚህ ጨካኝና ምህረተ ቢስ ሰዎች ነው እየሆን ያለ ነው እኛ ነብዩ ግን በድክመት ሊጠቀሙ አልፈለጉም ሰባት ዲናር ሲባሉ አይ ዘጠኝ ዲናር ነው የምሰጥ ብለው ዘጠኝ ዲናር አሳልፈው ሰጡ ከዛም ግመሏ እዛ ቁጭ ካለችበት ተነሳችና ወደ ላይ ቀና ብላ እንደዚህ ማየት ጀመረች ልክ የምታውቀውን ሰው የምትፈልግ ነው የምትመስለው። የሁሉም ሰው ልብ ተር ተር ተር ተር እያለ ነበር። ወደ እኔ ነይ፣ ወደ እኔ ነይ፣ ወደ እኔ ነይ፣ ወደ እኔ ነይ እያሉ ማለት ነው። ሄደች ሄደች ሄደችና የበኑ ነጃር ጓሮ የሆነው በበኑ ዐብዱ አሽሓል በኩል አድርጋ ወደ አቡ አዩብ አንሳሪ በር ላይ ሂዳ ቁጭ አለች። አቡ አዩብ አንሳሪ በጣም ትልቅ እድል ገጠመው። አላሁ ተዓላም ለዚህ እድል ቀን አደረሰው የሚካድምበት እናም ረሱላችን ሰለላሁ ዐለይሂ ወሰለም አስር ዓመት ቅያም አደረጉ ዘ ከዛም ከተልእኳቸው አስራ አንደኛ ዓመት ላይ አስራ አንደኛ ዓመት ላይ ሙሐረም አልቆ ሰፈር ተጀምሮ እንዲሁ ረሱላችንም ሰለላሁ ዐለይሂ ወሰለም የተመለሱትም ረቢዑ ልአወል አስራ ሁለት ነበር። የአላህን መልእክት አደርሰው ወደ ጌታቸው የሄዱት እናም ይህንን ሐላፍትና ለእኛ አስረክበውና ያለፉት ይህንን መልእክቴን ለሁሉም አድርሱ በማለት እናም ወንድሞቼ፣ የእኛ ነቢይ ሰለላሁ ዐለይሂ ወሰለም እንዳሉት እኔ የተሰቃየሁትን ያክል ምድር ላይ ማንም አልተሰቃይም ነው ያሉት። እኔን ያስፈራሩኝን ያክል ማንም ምድር ላይ ማንም አላስፈራረው ይሄ ኡመት የተመረጠው ለዚህ ነው። ሁሉንም መልእክት እንዳለ በመላው ዓለም ማስተላለፍ ስላለብን ጭምር ይሄ ኡመት ከጀሀነም እሳት ተርፎ ወደ ጅነት እንዴት ሊገባ ይችላል የሚለውም መልእክት ማስተላለፍ አለብን። አሁን በዚህ ሰዓት እኔና እናንተ አንድ ላይ ተውበት እናድርግ። ተውባ ንግባ። እስቲ ምን ይመስላችኋል? ትነይታላችሁ ተውበት ለማድረግ ኢንሻ አላህ። እንግዲያውስ በሉ የአላህ ተውበቴን ተቀበለኝ ያአላህ ተውበቴን ተቀበለኝ። ያአላህ ተውበቴን ተቀበለኝ። ያአላህ ተውበቴን ተቀበለኝ። ያአላህ ተውበቴን ተቀበለኝ። ያአላህ አንተው ቤት ውስጥ ተውበት እየገባን ነው። ተውበታችንን ተቀበለን፣ ይቅርታም አድርግልን፣ ወንጀላችንን የሚቀርበልን ያአላህ። እነዚህ የተሰበሰቡትንም ወጣቶች የዲንህ ወታደሮች አድርጋቸው። ያአላህ የነቢዩንም ሲፋ ስጣቸው። ያአላህ ሁሉንም ዑመቶች ከጀሃነም እሳት ጠብቃቸው። ያአላህ ይሄንን ዑመት በዱንያም ሆነ በአኺራ ስኬታማ አድርገው። ያአ ያአላ ይህንን የተቀደሰ የዳዕዋ ስራም ከክፉ አይኖች ጠብቀው። ያአላ ያአላህ ኢማናችንን፣ ሀብታችን፣ ጤናችንን፣ ልጆቻችንን በረካ አድርግልን። የአላህ ዛሬ እዚህ ተሰብስበን ተውበት አድርገናልና እኔንም ሆነ እነሱን መላው ዓለም ያሉ ሙስሊሞችንም ተውበታችንን ተቀበለን። የአላህ ተውበታችንን ተቀበለን። የአላህ ተውበታችንን ተቀበለን። የአላህ ተውበታችንን ተቀበለን። የአላህ የአላህ በእኛ ተደሰት። እኛን አይተ ተደሰት። የአላህ ባንተ ስም ነው ዳዕዋ የምናደርገው ባንተ ስም ነው ይህን ስራ የምንሰራው። የአላህ ተደሰትብን በኛ ልክ አንተን ያስደሰቱህን ባሪያዎችህን ከመላይካዎች ፊት ለፊት በኩራት እንደምትናገሩ ሁሉ ያአላህ እኛንም ኩራብን፣ ተደሰትብን። ያአላህ እኛ ደካሞችንን ደካማ ኢማንም ነው ያለን፣ ግን የአላህ ባንተው እርዳታ ባንተው እዝነት የአላህ በእኛም ኩራ ኩራብን፣ በእኛ ተደሰትብን። ለመላይካዎችህም ንገርልን በእኛ እንደ ተደሰትክ፣ በእኛ እንደ ኮራህ። ያአላህ ያአላህ ያአላህ